ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። ሁል ጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ፕሮግራም ነው አወል ስሪንጋ የግብርና ፕሮግራም ባለፈው በለውዝ አመራረት ሂደት እንዴት ምን ይመስላል ለውዝን እንዴት ነው ማምረት ያለብን የሚለውን አካፍያችሁ ነበር። ልክ በዛኑ ቪዲዮ ላይ ቃል እንደገባሁት ከለውዝ ምርት ጋር ተያይዞ የሚፈጠር ወይም ደግሞ የሚገጥመን ችግር አለ። ይሄ ችግር ደግሞ እስከ ገበያ ድረስ ሄዶ ከዛ ኢኮኖሚካሊም ችግር ይፈጥርብናል። ዋናው ግን ጤና ላይ እስከ ሞት የሚያደርስ ችግር የሚፈጥር የአፍላቶክሲን የሚባል የፈንገስ በሽታ አለ በለውዝ ላይ በጣም በሰፊው የሚታይ ነው። ከዛ ጋር ተያይዞ ያው ቀጣይ ይዤ እመጣለሁ ብዬ ነበር። በመሆኑም ዛሬ በዛ ዙሪያ ነው ያገኘሁትን መረጃ እማካፍላችሁ። በለውዝ ምርት ላይ ጉልህ የሆነ አሉታዊ ተጽዕኖ ከሚፈጥሩ ችግሮች ውስጥ ዋነኛ የሆነውን አፍላቶክሲን እስከ ሞት የሚያደርስ ጉዳት እንዳለው ያውቃሉ? እንዴትስ ይፈጠራል? እንዴትስ መከላከል እንችላለን? የሚሉትን የሚመልስ ነው። አፍላቶክሲን በፈንገስ አስፐርጊለስ ፍላቮስ እና አስፐርጊለስ ፓራሲቲከስ የሚመጣ በጣም መርዛማ የሆነ የፈንገስ በሽታ ነው። እነዚህ መርዞች ለውዝና ሌሎች ሰብሎችንም በመበከል በሰውና በእንስሳት ጤና ላይ ከፍተኛ ስጋት ይፈጥራሉ። በካንሰር አመንጪና በሙታጄኒክ ባህሪያቸው ይታወቃሉ። ይህም ማለት ካንሰርን ሊያስከትሉና ዲኤንኤ ላይ ጉዳት ሊያደርሱ ይችላሉ። ወደ ለውዝ ውስጥ የሚገቡት እንዴት ነው የሚለውን ስናይ አፍላቶክሲን የሚያመነጩት ፈንገሶች ለውዝ በተለያዩ ደረጃዎች ማለትም ቅድመ ምርትን በቅድመ ምርት ወይም ደግሞ በሜዳ ላይ ያለ እና በድህረ ምርት ወይም ደግሞ በማከማቻ ቤት ውስጥና በምናዘጋጅበት ወቅት ሊበከል ይችላል። አፍላቶክሲን የሚያስከትለውን ችግር ስናይ በተለይ ከጤና አኳያ የአፍላቶክሲን መበከል የጉበት መጎዳትን የህፃናትን እድገት ማሽቆልቆልና ለኢንፌክሽን ተጋላጭነትን ጨምሮ ለተለያዩ የጤና ችግሮች ይዳርጋል። ከዚህም ባሻገር ከላይ እንደጠቀስኩላችሁ የካንሰር በሽታ ሊያመጣብን ይችላል። ችላ ከተባለም እስከ ሞት የሚያደርስ ችግር ይፈጥርብናል። ከኢኮኖሚ አኳያ በተለይ ወደ ውጭ ኤክስፖርት ማድረግን ታሳቢ ያደረገ የልማት የምናካሄድ ከሆነ ኪሳራው እጅግ ከባድ ነው። ከዚህ ልከን የሄደበት ሀገር እንደገና በነሱ መሳሪያ ቼክ አድርገው ነው የሚገዙትና ችግር ካለበት እንደገና ወደ ሀገር ቤት ተመልሶ ይመጣል። ስለሆነም ኪሳራችን እጥፍ ነው እና ከፍ ያለ ጥንቃቄ ልናደርግ ይገባል። ይሄ እንደ ግለሰብ እንደ ኤክስፖርተር ብቻ ሳይሆን እንደ ሀገርም ኪሳራው ከባድ ስለሆነ ማለት ነው። በጣም ሴንሲቲቭ ነው እንዳልኳችሁ ጤና ላይ ከፍተኛ ችግር ስለሚፈጥር ማለት ነው። በኢትዮጵያ የለውዝ ምርት ላይ የአፍላቶክሲን መበከል በዋነኛነት የሚከሰተው በአካባቢያዊ ሁኔታዎች ወይም በኤንቫይሮንመንታል ፋክተርስ እና ደካማ የአመራረት ዘዴዎችን ወይም ፑር ማኔጅመንት ፕራክቲስ ሲሆን በቅድመ እና በድህረ ምርት ሂደት ላይ የሚታይ ችግር ነው። እነዚህም እንደ ዘግይቶ መሰብሰብ፣ በሚሰበሰብበት ወቅት ጉዳት ማድረስ ጉዳት መፍጠር፣ ከመከማቸቱ በፊት በአገባቡ አለማድረቅ፣ እና በማከማቻ ቤት ውስጥ የፈንገስ እድገትን የሚያበረታቱ ከፍተኛ የአየር እርጥበት ወይም ሂሚዲቲ እና የሙቀት መጠን መኖርን ያካትታሉ። እስቲ ዘርዘር ባለ መልኩ እናያቸው። የቅድመ ምርት ምክንያቶች አንደኛው የነፍሳት ጉዳት ነው። በማደግ ላይ ባሉ የፖድ ላይ የነፍሳት ጉዳት ለፈንገስ በሽታዎች መግቢያ ክፍተት በመፍጠር ፈንገሱ ወደ ውስጥ እንዲገባ ይፈቅዳል ማለት ነው፣ ያመቻችለታል ማለት ነው። ይሄ ነፍሳት ያልኳችሁ ባለፈው አቅርቤላችኋለሁ። ምስጥ ለዚህ ለኦቾሎኒ ምርት ከፍተኛ ጉዳት የሚያደርስ ተባይ ነው እና እሱን ለመከላከል ምን ማድረግ አለብን የሚለውም ባለፈው አሳይቻችኋለሁ፣ ነግሬያችኋለሁ። በማላታይን በእንትን ማድረግ በማላታይንና በዳይሜት እነዚህን ኬሚካሎች በመጠቀም ያው ምስጡን መከላከል እንደሚቻል ባለፈው አሳይቻችኋል፣ ነግሬያችኋለሁ። በዛኛው ቪዲዮ ላይ ታገኙታላችሁ። ሌላው ድርቅና ከፍተኛ ሙቀት ነው። እነዚህ ሁኔታዎች ተክሉን ስትረስ ውስጥ እንዲገባ ያደርጋሉ። በዚህ ምክንያት ለፈንገስ ኢንፌክሽን በቀላሉ ሰሰብ ተብል እንዲሆን ወይም እንዲጋለጥ ያበረታቱታል። ስለሆነም ድርቅና ከፍተኛ ሙቀት የራሱ የሆነ አሉታዊ ተጽዕኖ አለው ማለት ነው፣ ለፈንገሱ ወደ ኦቾሎኒ መግባት። ምርትን ዘግይቶ መሰብሰብ፣ የአፍላቶክሲን መከሰትን ለመቀነስ መሰብሰቢያው ጊዜ ሳያልፍበት መሰብሰብ ወሳኝ ነው። በአፈር ውስጥ ለረጅም ጊዜ በሚቆይበት ሰዓት ያንን ፈንገሱ እንዲፈጠር የሚያደርጉ ነገሮች ይከሰቱና በቀላሉ እንዲበላሽ ያደርጋል ፈንገሱ ወደ ውስጥ እንዲገባ ያደርጋል ማለት ነው እና ዘግይተን አርበስ ስናደርግም ይሄ አይነት ችግር ሊከሰትብን ይችላል በሚሰበሰብበት ወቅት የሚደርስ ጉዳት ይሄ ደግሞ ምንድነው ምርት በምንሰበሰብበት ወቅት አንዳንድ መሬቱ በብዛት እርጥበት ስለማይኖር በዛን ወቅት በተለይ ደግሞ የምንጠቀመው አፈር ባለፈው አሳይቻችኋለሁ። ኦቾሎን የሚፈልገው ቀላል አፈር ነው። ይሄ ቀላል አፈር ምንድን ነው? አንደኛ ለፖዱም ፎርሜሽን ይጠቅማል። ስሩ እንደፈለገው ይንሸራሸራል ውሃ ዛ ስሩ ዞን ላይ ውሃ አይተኛም። እንደዚሁ ደግሞ በሚሰበሰብበት ሰዓት በቀላሉ ማውጣት እንድንችል ያግዘናል ማለት ነው። ስለዚህ ምርት በሚሰበሰብበት ወቅት አንዳንዴ የሚደርሱ ጉዳቶች አሉ። ዋና ምክንያታቸው ደግሞ የምንጠቀመው መሬት፣ የአፈሩ ጥብቀት ያ ይወስነዋል። እና ምርት በምንሰበሰብበት ወቅት በቁፋሮ ወይም በምንነቅልበት ወቅት ዘሩ ወይም ዘሩን የያዘው ሽፋን ላይ ከተጎዳ ለፈንገስ እድገት የበለጠ ተጋላጭ እናደርገዋለን ማለት ነው። እነዚህ እንግዲህ በቅድመ ምርት ላይ የሚከሰቱበት ምክንያት ነው። ከድህረ ምርት በኋላ ደግሞ ከድህረ ምርት የሚከሰቱበትን ምክንያቶች ደግሞ ለመግለጽ ያህልን አንደኛው በሚገባ አለማድረቅና ጥሩ ማከማቻ ስፍራ አለማዘጋጀት ነው። በአግባቡ ካልደረቀ በከርሰ ምድር ውስጥ ከፍተኛ የእርጥበት መጠን እንዲኖር ስለሚያደርግ የፈንገስ እድገትና የአፍላቶክሲን ምርትን ያበረታታል። ይሄ ምንድነው እንግዲህ በአግባቡ ካልደረቀ ያው ከአፈር እንዳወጣ ነው። እርጥበት እንደያዘ ነው። የእርጥበት መጠኑ ከፍ ያለ ነው። ለማከማቻ ያለውን የሚፈለገውን የእርጥበት መጠን የያዘበት ሁኔታ አይደለም። እና ከዛ እንዳወጣን ወዲያው ማድረቅ ይገባናል ማለት ነው። እና ያንን በሚፈለገው መርክ ደረጃ ካላደረቅ ነው። እና ሳናደርቅ ደግሞ እንደዚሁ ስናከማች የሚፈጠር ነው። ሌላው ከፍተኛ እርጥበትና የሙቀት መጠን ነው። እነዚህ ሁኔታዎች የፈንገስ እድገትን እና በማከማቻ ጊዜ የአፍላቶክሲን ክምችትን ያበረታታሉ። ስለዚህ በማከማቻ ቤታችን ውስጥ የሚኖረውን የአየር እርጥበትና ሙቀት እንዳይኖር ጥንቃቄ ልናደርግ ይገባል። ይሄ አሁን የነፋሻማ ወይም ደግሞ የአየር ዝውውሩ ጥሩ የሆነበት አካባቢ ሊሆን ይገባል፣ የምናከማችበት ቤት ወይም ስፍራ ማለት ነው። በኢትዮጵያ ውስጥ ያሉ ልዩ ሁኔታዎችን ደግሞ እኔ የኢትዮጵያ ሞቃታማና እርጥበት አዘል የአየር ንብረት ለአስፐርጊለስ ፈንገስ እድገት ምቹ ሁኔታዎችን ይፈጥራል። ደካማ የግብርና አሰራርና በቂ ማከማቻ ቦታ አለመኖር የአፍላቶክሲን ብክለትን ያባብሳል። የአየር ንብረት ለውጥ ለፈንገስ እድገት ምቹ ሁኔታዎችን በማድረግ የአፍላቶክሲን ብክለትንም ሊያባብስ ይችላል። መከላከያውን ስናስብ ትኩረት ማድረግ ያለብን በኢትዮጵያ ለውዝ ምርት ላይ ያለውን የአፍላቶክሲን ብክነት ለመቆጣጠር የተሻሻሉ የግብርና አሰራሮች ላይ ትኩረት ማድረግ ይመከራል። ትክክለኛ የማድረቅ እና የማከማቻ ቴክኒኮችን እና የቁጥጥር እርምጃዎችን ያካተተ ዘርፈ ብዙ አካሄድ ያስፈልጋል። ይህም በቅድመ ምርትና ከምርት በኋላ ያለውን ሂደት ይጨምራል። አንድ የቅድመ ምርት ቁጥጥር የአፈርን እርጥበት ደረጃ መቆጣጠር ያስፈልጋል። የአፈር እርጥበት ሲበዛም ሆነ ሲያንስ ለፈንገስ እድገት አስተዋጽኦ ሊኖረው ስለሚችል ሲበዛ ፈንገሱ እዛ ስሩን እንዲያበሰብስ ያደርጋል፣ ፖዱን እንዲያበሰብስ ያደርጋል። በዛው ደግሞ ፈንገሱ ፎርም የሆንና ወደ ውስጥ የሚገባበት ሁኔታ ይኖራል ማለት ነው። ሲያንስ ደግሞ ስትረስ ውስጥ ይገባል ሰብሉ እና በዚህን ጊዜ ለፈንገስ እንትን ሰሰብ ተብሎ የመሆን ነገሮች ይፈጠራሉ ማለት ነው። የአፈርን ይዘት በኦርጋ የኦርጋኒክ ቁስና ሌሎች የአፈር ማሻሻዎችን በመጠቀም የአፈርን ጤና ለማሻሻልና የአፍላቶክሲን እድገትን ለመቀነስ ያስችላል። ሌላው የአፍላቶክሲንን የሚቋቋሙ የለው ዝርያዎች ላይ ትኩረት አድርጎ በማልማት መከላከል ይቻላል። ለምሳሌ በሃጉዶ የሚባል ዝርያ አለ። ሰዲ የሚባል ሰዲ በተለይ የተሻሻለ ዝርያ ነው ክሮስ ተደርጎ ኢምፕሩቭ ተደርጎ የተሻሻለ ዝርያ የተለቀቀ ዝርያ ነው ሳርቱ የሚባል አለ ባቢሌ አራት እና ባቢሌ አምስት የተባሉ ዝርያዎችም ከምርምር የወጡና የሚጠቀሱ ናቸው የሰብል ፈረቃን መተግበር ሌላኛው ነው ነፍሳትን መቆጣጠር ወቅቱን ጠብቀን መትከልና መሰብሰብ እና እንደዚሁም ደግሞ አረሞችን በወቅቱ በመቆጣጠር ችግሩን ማስወገድ ይቻላል ማለት ነው። የድህረ ምርት ቁጥጥርን ስናይ የአፍላቶክሲንን እድገት ለመከላከል ለውዝ ከመሬት እንዳነሳን በፍጥነትና በአግባቡ ማድረቅ አስፈላጊ ነው። ከዚያም በደንብ አየር የሚዘዋወርበት የማከማቻ ቦታዎችን መጠቀምና የለውዝ እንደገና እንዳይረጥብ ማድረጉ የሻጋታ እድገትንና በቀጣይ የአፍላቶክሲን እንዳይመር ለመመረጥ ፎርም እንዳይሆን ያደርጋል። ከመከማቸቱ በፊት የተበላሹ ወይም የሚታዩ የሻጋታ ፍሬዎችን ማስወገድ ያስፈልጋል። አጠቃላይ የአፍላቶክሲልን ብክለትንም ለመቀነስ ይረዳል። ከተመረተ በኋላ ለውዝ ከነፍሳት ጉዳት መከላከል ይኖር ብናል ምክንያቱም በተጎዳው ለውዝ ክፍተት ፈንገስ እንዳይገባ እና አፍላቶክሲን እንዳይመረት ይረዳል። ስንፈለፍል ወይም ለውዝ የያዘውን ቅርፊት ስናስወግድ እርጥበት ወይም ውሃን ከመጠቀም መቆጠብ ይኖርብናል። ይሄ ምንድነው፣ እንትኑ ስለሚደርቅ ያንን ላላል ብሎ እንዲለቅልን ሲንል፣ አንዳንዴ እርጥበት ውሃ የምናደርግባቸው አጋጣሚዎች አሉ እና እንደነዚህ አይነት ልምዶች መኖር የለባቸውም ማለት ነው። ስለሆነም ትክክለኛ የሆነ መፈልፈያ መንገዶችን በመጠቀም የፈንገስ እድገትን እና የአፍላቶክሲን እድገትን መቀነስ ይቻላል። ከላይ ከተጠቀሱት ባሻገር የሰብል ልዩነትን ማሳደግ በአንድ ሰብል ላይ ያለውን ጥገኝነት በመቀነስ የአፍላቶክሲን ብክለት ስጋትን ለመቀነስ ያስችላል። ሌላው አርሶ አደሮችን ስለ አፍላቶክሲን መበከልና ውጤታማ የአመራረት ዘዴዎችን ማስተማር ማሰልጠን ለስኬታማ የመከላከል ስራ ወሳኝ ነው። ለአፍላቶክሲን በዘላቂነት ለመከላከል ምርምርና ቴክኖሎጂ ላይም ኢንቨስት ማድረግ የቁጥጥር ዘዴዎችን ውጤታማነት ያሻሽላል። እንደማጠቃለያ እንግዲህ የመቆጣጠሪያው መንገዱ ላይ ትኩረት ለማድረግ ፍሬውን በተባይ እንዳይበሳሳ ማድረግ ያስፈልጋል። ፍሬውን በደንብ አድርቆ ማከማቸት፣ የፈነዱ ወይም የተሰባበሩ ፍሬዎች በክምችት አለማቆየት፣ የማከማቻ መጋዘን ጥራቱን፣ ጽዳቱን የጠበቀ በቀላሉ አየር ሊዘዋወርበት የሚችል መሆን ይኖርበታል። በወቅቱ መሰብሰብ አለብን። በማስታቀፍ በመሰብሰብ በማድረቅ በሚፈለፈልበት ወቅት ጉዳት እንዳይደርስበት በመጠንቀቅ ያስፈልጋል። ከደረቀ በኋላ ለመሰብሰብ ወይም ለ በመፈልፈል በውሃ አለማራስ ወይም ውሃን አለመጠቀም ይመከራል። በደንብ ከደረቀ በኋላ መከመር። እንደዚሁ ደግሞ ለዘር የሚፈለግ ከሆነ ዘሩን አለመፈልፈል እንዳለ ከነንትኑ ማስቀመጥ ይመከራል። እንግዲህ ዛሬ ስለ አፍላቶክሲን የተወሰነ ግንዛቤ እንደፈጠርኩ ይሰማኛል። በቀጣይ በሌላ ዘርፍ ደግሞ እንደዚሁ መለሳለሁ። በዚህ በዚህ ብትሰራልን ያላችሁ አላችሁ፣ ጥቁር አዝሙድ ያላችሁኝ ያላችሁ፣ እንደዚሁ በንብም ዙሪያ የጠቀሳችኋለ ወረፋ ይዟል። በራሱ ሰዓት ጊዜው ሲደርስ ይዤ መለሳለሁ። እስከዛው ቸርንውን፣ ቻው።